የትዝታ እቅዴ ከሸፈባት። እሱም ምንድነው ሰው ቀጥራ ግርምሽን እንዳለ በስልኩ ያሉ ቪዲዮና ፎቶዎችን ማስረጃ ወይም በማስረጃ ይዛ ልትከሰው ነበረ። ምክንያቱም የኒካዋን እንትን እንዳወርድላት። እናም ያች የላካቻ ሴት ግርምሽን አታላ እነሱ ጋር በመጠጥ አስክራ እፈቅሩ ጋርና እትዝታ ጋር ድርስ አድርጋ ስትወስደው ጽናት ደረሰች። ከዛም አባዬ አለች። ምንድናት አለችና በውስጧ ደነገጠች። አባዬ ብላ እሺ፣ ይቅርታ ሰክሮ ስለነበረ ይዥ ወደዚህ እየመጣው ነው አለች። እሷ ግን የወሰደችው እነትዝታ ጋር ነበረ። ከዛ እሱም ልጄ አለ ከዛም ይልሽት፣ ልጁን በጣም ጠጥቶ ስለነበረ ገድፍ ይዘው መጣ አለቻት። ከዛም ልጁ ነኝ አመሰግናለሁ አለችና ጽናት እና አባቷ ሊፍት ገቡ። ትዝታና ፍቅሩ ደግሞ አንገታቸውን ደፉ፣ ወደፊት አቀረቀሩ። ግን ትዝታ የዋዛ አይደለችም። ሰላም ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ሁሉ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ ጽናት በእንጀራ እናቷ የምትሰቃየው ጽናት ቀጣይ ፓርት ዘመተናል ማለት ነው። ትዝታ እንግዲህ ምንም ምንም ቢሆን ወደኋላ የምትል ሰው አይደለችም። ጽናት ደግሞ ናሆም ተስፋዬን እያፈላለገች ትገኛለች። ናሆም ተስፋዬን ግን አግኝታዋለች። እሱ ራሱ ነው ከትዝታ ጋር እየተገናኘ ያለው ግን ደግሞ በጽናት ፍቅር ሳይሸነፉ አይቀርም። ትዝታን ነው የሚከዳው ወይስ ጽናትን ነው? ፍቅሩ ደግሞ እዛ ተሸፋፉና የምትጠብቀው ሴትዮ ጋር እየሄደ እናም ዶክሜንቱ እሷ ጋር እንደሌለ ሲነግራትም በቃ እንግዳ ውስጥ ጽናትን መከታተል አለብን፣ አለች ፍቅሩ። ፍርድ ቤት ሄዶ የክስ ወይም የተከሳሽን ወረቀት አምጣት ልይ ሲልም፣ ከዛም አይቻልም፣ ምክንያቱም ወይ ተከሳሽ ነው ወይ ከሳሽ ነው አለ። ከዛም ስላለው ያንን ነገር ከትዝታ ጋር ከተለያየ በኋላ እዛች ሴትዮ ጋር ተሸፋፍና የምጠብቀው ሴትዮ ጋር ሄደ። እዛም ሲሄድ ፍርድ ቤት ሂጄ ነበረ ግን ደግሞ አይቻልም ወይ ከሳሽ ነው ወይ ተከሳሽ ነው መጠየቅ ያለበት የመጠየቅ መብት የለህም ማወቅም የለህም አሉኝ ዶክሜንቱን ለትዝታ ሰጥቶ ከፍርድ ቤት እንደወጣች ማመለክተውን ነገር ንገረኝ ብሎ እምቢ አለኝ አላት ኦ ስለዚህ ተከሳሽ ወይም ከሳሽ ካለ ጽናትን ነው መከታተል ያለብን ጽናትን እየተከታተልክ ከዛም ጽናት ሰውየውን ትጠቁመናለች ማለት ነው አለች። ሁሉም የግርምሸን ገንዘብ መማጠጥ ነው የፈለጉት። ከዛም እሽ ብሎ ጽናትን መከታተል ጀመረ። ጽናት ደግሞ ብሩኬ አሁን አስቸግሯታል። በዛ ላይ አባቷ አባቷን በጣም ሰክሮ ስለነበረ ማታ እንደምንም ብላ አስተኛች። ብሩክ ደግሞ አባቴን አናግሬና እናቴና አባቴ በአንድ ሆኖ እያለየ ጭቅጭቃት ነበረ ከዛም እስሽ ብላ ተስማምተው ነበር። አባቷ አምሽቶ መጥቶ፣ በጣም ስሜታዊ ሆናለች። አዝናለች። ልቧ ተሰብሯል። ከዛም አማራጭ የላትም። አባቷን አስተኛችና ጠዋት ሲነቃ በጣም ተክዛለች። ብሩኬ አባቴን አናገርሽው አላት። አላናገርኩትኝም፣ ምክንያቱም ማታ አምሽቶ ስለመጣ ደግሞ ደክሞኝ ነበር አለችው። አውቀሽ ነው አላት። የምሬ ነው ብሩኬ ላናግረው ነበር። ከዛ ስጠብቀው ሲቀር ተኛው። አንተች ደግሞ ተኝተ የለ አለችው። ከዛ ኮረፈና ጥሏት ሄደ። ከዛም ምግብ ምሳ ቁርሱን ሰርታ ያለ ቦርሳውን ብቻ ይዞ ሲሄድ ብሩኬ ምሳህን ይዘህ ሳትሄድ ነው የምትወጣ አለችው። ከዛ እሽ ብሎ ይዞ ሄደ። ከዛም ጽና ስትከታተለው እናቱ አገኘችው። እናቱን እናቴ አላት። አቤት የእኔ ልጅ አለች። ና አቀፍ አድርጋ ስማ፣ ይኸውልሽ አንድ ጥያቄ ልጠይቅሽ፣ እንቢያትኝም አላት። እሺ አለችው። አባቴናን ጋ ታረቁ። ማታ ጽናትን እንድታናግረው ጠይቅያት አለኝ። አናግራውም እሺ ብሏል። ስለዚህ ታረቁ አላት። እሽ በቃ ችግር የለውም፣ ግን ዛሬ እኔ ጋር ነው የምንሄደው አለችው። እሺ አለ። ቢሮ ሄጄ አናግረዋለሁ ስትለው፣ ግንባሯንም ራሷንም ፊቷንም አገጯንም ሳማት። ጨረስገኝ እኮ አለች ጽናት ብሩኬ ብላ ስትከታተለው፣ እናቱ ጋር ተገናኝቷል ተመልሳ መጣች። ከዛም አባቷን አባዬ፣ ማታ እኮ ወጥመድ ውስጥ ነበርክ፣ ምን እንደሆነ አይተሃል? አለ አኩርፈሽኛል አላት። አባዬ፣ አላኮረፍኮ ልጄ፣ ይቅርታ በጣም ከፍቶ ስለነበረ በቃ ጨንቆኝ ስለነበር ነው አላት። ይውልህ አባዬ፣ ማታ ምን እንዳደረክ ታውቀዋል አለችው ምን አደረኩ ትዝታ ወጥመድ ውስጥ ነበር ካለችው ምን አለ አ ትዝታ ወጥመድ አለችው እሺ በቃ ስራ ልሄድ ብሎ ስራ ሄደ የትዝታ ተላላኪ ሴትዮ ከግርምሸ ጋር ቢሮ ሄደች እናም ታናዳም ስለነበረ እናንተናችሁ ያከሸፋችሁ ስራዬን አለቻት አትጭባክሽ አለች ይችን ደግሞ በሽተኛ አረቂልኝ ዛሬ አሳካዋለሁ ብላ ግርምሸ ጋ ሄደች። ግርምሸ ደግሞ የሚበገር አይደለም። ከዛም ስትደባብ ሰው ፊት አልሰጣትም፣ ተጠራጥሯታል። እሺ ዛሬ ራት ጋብዘኛለ። እንደዛ አልቅሽ የነገርኩን ሁሉ እረሳው ማለት ነው በቃ እኔ ትዳር የሚለኝ ልጅ የሚለኝ በቃ ጓደኛ የሚለኝ ብቸኛ ሰው ነኝ። አንተና ግች ሳውራ ግን ችግሮቻችን ብሶታችን አንድ አይነት ስለሆነ በቃ ደስ አለኝ። የእውነት ጓደኛ ያገኘው ነው የመሰለኝ አለችው። ያ ሁሉ አውርቼ ረሳው እንባያን እያፈሰስኩ አላት አለችው። ይቅርታ ሰክሬ ስለነበረ አላስታውስም አላት። እሺ ዛሬ ትቀጣለ አለችው። ምንድን ነው አላት። ራት ራት። አልችልም። ምሳ ምሳ ዛሬ በጣም ቢዚ ነኝ ምሰራው ስራ አለኝ ሌላ ጊዜ ይሆን አላት ከዛ እጁን ስትነካው እጇን ወረወረው ከዛ ተመልሳ ወታ ሂዳ አልተሳካልኝም ነገ ግን ምን አይነት ተንከሲሱ ጋር ነው ገገማ ሰው እየላካችሁኝ አለች እንዴት አለቻል በቃ ምንም ፊቱ አይፈታም ሲጠጣ ግን በቃ ፈንድሻ ነው ምጥምጥ ነው ማረገው አለች ትዝታ ተናዳ አንቺ እስከምትመጥ እስከምትመጠመጭ እስከምታ ማለይ ድረስ ጊዜ የለኝም ከዛሬ ያልፍም። ብላ ጥላት ሄደች። ፍቅሩም ተከተላት ምን እያረግሽ ነው አላት። ው ለእሷ ገና ማላ ምናምን ጊዜ የለንም እነሱ እጃቸውን አጣጥፈው የሚጠብቁን ይመስልሃል? በመረጃ ግርምሸን እስር ቤት መወርወር ብቻ ነው አለችው። ከዛ ሽ ብሎ ሄደ። ከዛም ጽናት ደግሞ ይህንን ልጅ ናም የሚባለውን ሰውዬ ናሆም ተሾመን እያፈላለገች ነው። ግን አጌተዋለች ግን ስሙን ቀይሮ ነው የነገራት። በፍቅሯ ተታሏል መሰለኝ። እናም አገኘችው። ምን ፈልገች ነው አላት? ቀሽት አላት። ይኸውልህ ወንድሜ ጠፍቶብኝ ነው፣ ናሆም ተሾመ ይባላል አለችው። ፎቶ አለሽ? ፎቶ የለኝም አለችው። እሽ በቃ ለማንኛውም ታገኘው ታፈላልጊ እደውልልሻለሁ ብሎ ስልኮን ሰጣት። ስልኳን ሰጠችው ተመልሳ በት መጣች። ከብሩኬ ጋር ሲጫወቱ አመሹና ብሩኬ ደግሞ እናቱን አግኝቷል። ከዛም እሺ ብለው እንጫወት ሲላት ተጫወቱ። ሻወር ልትገባ ስትል ናሆም ደወለላት። ከዛም ሄደች በፍጽነት እንደዚያ ያገኛለሁ ብዬ አልጠበኩም ነበር አለችው። አራት ደሰች። ማለት ጽናት እባላለሁ አለችው። ናሆም ጽናት እባላለሁ ሲላ፣ ቢቡ እባላለሁ ብሎ ተዋወቃት። እሺ ችግር የለውም አለችው። ቆይ ልደውልና፣ ናሆም ናሆም፣ ተሾም አንተነህ አለ። እኔ አደለውም ብሎ ያኛው ላይ መለሰለት። ከዛም እኔ አደለውም አለ። ግን ላፈላልግሽ እተባበረሽ አለው አላት። እሽ አመሰግናለሁ፣ በከንቱ ስላለፋዎች ይቀርታ አላት። ችግር የለውም አለችው። ግን በጣም ነው ማመሰግነው አለችው። ከዛም ፍቅሩ ደግሞ ያች ሴት ተከታተላት ስላለች ይከታተላታል። እሷ ስትሄድ፣ ፍቅሩ ላጥ ብሎ ከልጁ ጋር ተገናኘ። እሺ ቅድም ያገኘሃት ልጅ እህቴ ናት ፍቅረኛዋ ጠፍቷት እያፈላለገች ነው አለው። ኦ በዚህ ዘመን እንደዚህ የሚያፈቅር አለ አለው። አዎ ምታደርገዋለህ አለ። እሺ ለማንኛውም እናም በቃ እንዴት ተባበራ ትፈልጋለሁ አለው። አንተ ደግሞ ያስገኝላት፣ አንተ ደግሞ ከፍቅራቸው ውጣ አለው። ማን ነበር ስሙን ያለች? አለ ናሆም ተሾመን ያለችን አለው። ኦ ብሎ ሄደ። ትዝታ ደግሞ ብሩክን አጌታው ከግርምሸ ቤት መስሪያ ቤት ሄደች። ከዛም እብልክ ምን ልሰር ይመጣሽ አላት። መጀመሪያ ግን ጽናት አዜብ የምትባለውን አጣሪልኝ አላት። እሺ አዜብ የምትባል ድርጅት አለ ይብላለች አላት። እሺ አለች እና ጽናት አጣርታ ለአባቷ ነገረችው። የትዝታ ነው ማለት ነው አለ። ምንድን ነው ምን ተፈጥሮ ነው አለችው። ል አባቴ አዜብ የምትባል ባለ ድርጅት የለችም። ስትለው ይሄ የትዝታ ሴራ እዚህ ድረስ ተከትሎ መጥቷል ማለት ነው አላት። ምንድን ነው አለችው? ይኸውልሽ ማታ ያየሻ ሴት የትዝታ ሴት ናት አላት። እኔም ጠርጥሬ ነበር። ስለዚህ መንቃት አለብህ። ትዝታ አርፋ የምትቀመጥ አይደለችም። አሁንም በሌላ ነገር ትመጣለች፣ ትጠልፈናለች አለችው። እውነትሽን ነው አለ። ከዛ ትዝታ ስትሄድ ምን ልሰሪ መጣሽ? አላት አሁን እሺ፣ ልትፈታኝ ፈርምልኝ የመጨረሻ ነው ማናገረው። አለችው ከት ብሎ ሳቀና አልፈታሽም። አላት ደግሞ ማታ የላክሻት ልጅ አልተሳካልኝም፣ አልቻልኩም፣ ስራው ከበደኝ አለችሽ። አላት እኔም እንደ ላኳታውክ አለችው። በሚገባ አላት። አይ ከዚህ በኋላ እኔን አይከብደኝም፣ ስራውን እኔ ጨርሰዋለሁ። አለችው እናያለን፣ አላት ዛተችበትና አስፈራርታው ሄደች። ከዛ ማታ ቁጭ ብለው ብሩክ ሲመጣ አባዬ፣ ከዛም ብሩኬ አለው አኩርፎ ጥሎት ሄደ። ምንድ ነው አለ። በር በሩ ማየት ጀመረ። ብሩክ ምንድን ነው ብሩኬ አለው። እናቴስ አለ። ምን አለው? እናቴ ይኸውልህ ብሩኬ ተረዳኝ አለው። ምንም አልረዳህም ብሎ ብሩክ ጥሎት ሄደ። ከዛም ይኸው ለአባቴ ምን እየተፈጠረ ነው አለ። ይኸው ለአባቴ ብሩኬ ከእናቱ ጋር ነው የዋለው። ስለዚህ አለ ይህች ሴትዮ ለልጇ አታስብም እንዴ አለ። ከዛም ትዝታ ደግሞ ከበር አስብለታለሁ ከሚገባ በላይ አለችው። ጽናትና አባትዮ ቆመው ተገረሙ፣ መመልከት ጀመሩ። ከዛም ደፍረቷ ፍጥጥ ብላ መጣች። ጽናት አሁን ጠዋት ተነስተው ብሩኬና ጽናት ኳስ ተጫወቱ። ከዛም አሁን ቁጭ በል ሻርሎ ሰር ብላ ሻር ገባች። የጽናት ስልክ ደወለ። ስልክሽ ደወለ አላት። ማን ይላል አለችው። አፈላላጊ ይላል አላት ብሩኬ። ከዛም አነሳችና አናገረችው በቃ በቅርብ እንዴት መጭ ፈልጋለሁ። ልጁን አግቸዋለሁ። እሱ ከሆነ በስመ ሞክሽ እንዳይሆን አላት። እሺ እመጣለሁ አለችና ሻወር መግባቷን ትታ ከናሆም ጋር ሄደች። ናሆም ራሱን ቀይሮ ተዋወቃት፣ ግን እሱ ራሱ ነው። ትዝታ ደግሞ በጎን ናሆምና ጌታ አንተ ጨርስልኝ፣ ለእያንዳንዱ ነገር የምታስተካከልበት ይሆናል። እና ከዚህ ሳምንት ማለፍ የለበትም ብላ ብር ሰጠችው። እሱም እሺ ብሎ ተቀበለ። አመሰግናለሁ፣ ደህና ዋይ ብሎ ሄደ። ከዛም ጽናት አገኘችው። ምን ተፈጥሮ ነው አለችው። ትዝታ ምንም በቃላሽ ቤ ሁሉም ነገር ይስተካከላል አላት። ይህ ልጅ ግን ከጽናት ነው የሚሆነው? ከግርምሸ ነው? ማነው? ከፍቅሩ ነው የሚሆነው ወይስ ከትዝታ? ቻናልን ሰብስክራይብ እያደረጋችሁ መልካም ቆይታ።